እሺ ተመልካቾች እንዴት ናችሁ? ይህ የኢኮኖሚ ጉዳይ እያነሳን የምናወራበት ዩቱብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉን ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። እንግዲህ ቻት ጂፒቲ ብዙ ሰዎች ታውቃላችሁ። በአርቲፊሻል ኢንቴሊጀንስ ለሰዎች የሚሰሯቸውን የተለያዩ ስራዎች አሲስት የሚያደርግ ነው። ጽሁፍ ላይ የሚያግዝ ነው። ምላሽ የሚሰጥ ነው። ምስሎችን ደግሞ ጄኔሬት የሚያደርግ ነው እና በጣም በርካታ ስራዎችን የሚሰራ ነው። ሰመሪም ሊሰራ ይችላል። አርቲክልም ሊጽፍ ይችላል። ፓወርፖይንትም ሊያዘጋጅ ይችላል። ብትጠይቁትን ጥያቄ ይመልሳል። እንደ እንደ ሰውም የሚያማክር ነው። ለምሳሌ ጨንቆኛል፣ ምን ማድረግ ፈልጋለሁ ብላችሁ ቻትጂፒቲ ላይ ብትጽፉ መልስ የሚመልስ ነው። የአርቲፊሻል ኢንቴሊጀንስ የመጨረሻው ፈጠራም ስለሆነ እና ዛሬ ሌላ ጉዳይ እየሰራሁ ነበር እና እግረ መንገድ እንደምናል ኩስቲክ ኢኮኖሚክስ ፈንፋክቶች፣ በጣም የሚገርሙ ፈንፋክቶች ፋክቶች ምንድን ናቸው ብዬ ጠየቅኩት እና የስጠኝ ምላሽ አለ አስራ አምስት ፈንፋክቶች ሰጠኝ። ግን ከአስራ አምስት ውስጥ ዋና ዋና የሚባሉትን አስሩን ፈንፋክቶች ፋክቶች ወስጃለሁ እና ለእናንተ የሚያስገርማችሁ ይመስለኛል አስሩን ያወጣሁት። የመጀመሪያው ምን አለ የአሜሪካ ዶላር የአሜሪካ ገንዘብ ነው ገንዘብነቱ ለአሜሪካ ነው። ኖቱ ለምሳሌ ብር ከተባለ ኢትዮጵያ ነው፣ ናቅፋ ከተባለ ኤርትራ እንደሚባለው አሜሪካ ዶላር የአሜሪካኖች ገንዘብ ነው። ነገር ግን ከአሜሪካ በላይ በሌሎች ሀገራቶች ላይ ጥቅም ላይ የሚውል የገንዘብ ኖት ቢኖር የአሜሪካ ዶላር ነው ይላል። በአለም ላይ ከስልሳ አምስት በላይ የሆኑ ሀገራቶች የተወሰኑት የራሳቸው ግን ለምሳሌ አስራ አንድ ሀገራቶች ቀጥታ ዶላርን እንደ ገንዘባቸው አድርገው ይጠቀማሉ፣ የራሳቸው ገንዘብ አድርገው ማለት ነው። ኤል ሳልቫዶር ኢኳዶር ፓናማም እንደዚህ ነበር። ዚምባብዌም እንደዚህ ታደርግ ነበር። አስራ አንድ ሀገራቶች ሌሎቹ ሀገራቶች ዶላርን እንደ አቻ ገንዘባቸው አድርገው ይጠቀማሉ። አንዱ ፈንፋክት ይሄ ነው። ሁለተኛው ከሎጂስቲክ ጋር የተገናኙ ፈንፋክቶች አሉ። ምን ይላል እንግዲህ በአለም ላይ አንድ የእቃ ማጓጓዣ ኮንቴነር ሰባ አምስት ፐርሰንት አለምን ሲያካልል ነው የሚለው ይላል ሰባ አምስት ፐርሰንት የሚሆነውን የዓለም ክፍል ያካልላል። አንድ ኮንቴነር ከሆነ ቦታ ተጭኖ የሆነ ቦታ ሲሄዳ፣ አሁን ኮንቴነር ማለት ይሄ እቃ ቢመጣበት ማለት ነው። ለምሳሌ ስልክም ብትገዙ ጫማም ብትገዙ ከሆነ ሀገር ቢመጣላችሁ፣ በጣም ብዙ ሀገራቶችን እያቋረጠ ነው ይመጣው። ብዙ አህጉር እያቋረጠ ብዙ ሀገራቶችን እያቋረጠ ነው ይመጣው። አንድ ኮንቴነር ሰባ አምስት ፐርሰንት የሚሆነውን የዓለም ክፍል ያካልላል ሲደጋግመው ደግሞ አስቡት ለምሳሌ ከቻይና እቃ ቢታዘዝ አሁን ኢትዮጵያ ውስጥ ብናስ ከቻይና ከቻይና የተነሳው እቃ ምናልባት ሌላ ኮንቲነር ሊለውጥ ይችላል፣ ሌላ መርከብ ሊለውጥ ይችላል። የት ማሌዥያ ወይ ሲንጋፖር ላይ ከዛ ደግሞ በስሪላንካ በኩል አልፎ ሊመጣ ይችላል። እዛ መቆም ማራገፍ ያለበት ማውረድ ያለበት ከሆነ ከዛ ደግሞ በኦማን ወይ ደግሞ በዩናይትድ አረብ ኤሚሬት በኩል ሚድልስት በኩል በዛ ጋ ስለሆነ የሚያልፈው እዛ ሊቆም ይችላል። ከዛ ጅቡቲ ፖርት ላይ ይመጣል፣ ከዛ ወደ ኢትዮጵያ ይመጣል። አንድ ቃንኳ ከቻይና ኢትዮጵያ ይምጣ ብንል አምስትና ስድስት ሀገራቶችን ያቆርጣል። ስለዚህ 75 ፐርሰንት የዓለም ክፍልን ነክቶ ነው የሚዞረው የሚል አንድ ፈን ፋክት አለ። ከዚሁ ጋር የተገናኘ ሶስተኛው ምንድን ነው? ለምሳሌ ብዙዎቻችን እጆቻችን ላይ የምንጠቀምባቸው ቁሶች ለምሳሌ እጃችን ላይ እግራችሁ እግራችሁ ላይ ያደረጋችሁት ሲኒከር ጫማ ጫማውን ካደረገው ሰውዬ በላይ ዓለምን የዞረ ሊሆን ይችላል ይላል። ምን ማለት ነው? አንድ ጫማ ግብአቱ ከሚወጣበት እስኪመረትበት ጥራቱ እስከሚታይበት ተጓጉዞ ተጠቃሚው ጋር እስኪመጣ ሰውዬው ዓለም ላይ ከተጓዛቸው ሀገራቶች በላይ ረግጦ ሊመጣ ይችላል ጫማው ይላል። ምናልባት በማሌዥያ ጎማ የተሰራ ጫማ ሊሆን ይችላል። ከማሌዥያ ጎማ የሚሰራው ጎማው ከማሌዥያ ሊመጣ ይችላል። በጀርመን ዲዛይነሮች ዲዛይን ሊደረግ ይችላል። ቪየትናም ውስጥ ሄዶ ሊሰፋ ይችላል። በኮሪያኖች ጥራቱ ቼክ ሊደረግ ይችላል። ስለዚህ እነዚህ መንገዶች በሙሉ ያቆራርጣል። ግና ግብአቱ ምርቱ እስኪመረት ድረስ ምርቱ ከተመረተ በኋላ ደግሞ ተጠቃሚው ጋር ሲሄድ በርካታ ሀገራቶችን ያቋርጣል። አንዱ ፈንፋክት የሚለው እሱን ነው። አራተኛው ብዙ ዓለም ላይ ያሉ አንዳንድ ሳንቲሞች ከዋጋቸው በላይ ማተሚያቸው ውድ ነው። ለምሳሌ አስር ሳንቲም ሳንቲም የብረቱ ሳንቲም የሚመረትበት ወጪ ከአስር ሳንቲም በላይ ነው ብሎ እንደማሰብ ነው። ስለዚህ በአለም ላይ ያሉ ሳንቲሞች መንግስት እየከሰረ የሚያትማቸው ገንዘቦች ቢኖሩ ሳንቲም ናቸው የሚል አንድ ፈንፋክት አስቀምጧል። አምስተኛው ፈንፋክት የሚለው ምንድን ነው? በአለም ላይ ካሉ ሀገራቶች ስዊድን ዘጠና ፐርሰንት የሚሆነው ግብይቷ ኦልሞስት ካሽለስ ካሽ ማትጠቅም ጥሬ ገንዘብ ማትጠቀም ሀገር ሆናለች ይላል። ዘጠና ፐርሰንት የሚሆነው ግብይት ስዊድን ውስጥ የሚከናወነው በዲጂታል ነው፣ ካሽ የለም ማለት ስለዚህ ካሽለስ ኦልሞስት ካሽለስ መሆን የጀመረችው ሀገር የደረሰችው ሀገር ስዊድን ነች የሚል አንድ ኢኮኖሚ ፋክት ነግሮናል። ስድስተኛው ከዚሁ ጋር እያቀራረብኩ እያቀራረብኩ ነው የማቀርብላችሁ። ብዙ ገንዘቦች በአለም ላይ ያሉ ገንዘቦች እውነተኛ አይደሉም ይላል። ምን ማለት ነው? በዲጂታል ያሉ ገንዘቦች ናቸው በዲጂታል ያለ ገንዘብ ነው እንጂ ሪል ገንዘብ፣ ኦልሞስት 90 ፐርሰንት የሚሆኑ ገንዘብ ኮምፒውተር ውስጥ ያለ ቁጥር ነው። ለምሳሌ አንድ ሰው አንድ ሚሊዮን ብር አለኝ ቢል፣ አንድ ሚሊዮን የሚባል ቁጥር ነው እንጂ ያለው አንድ ሚሊዮን የሚባል ገንዘብ የለውም። እንደሱ ይባል ገንዘብ የለም። ለአንድ ኢኮኖሚ ካሽ ሚለው እንደ የምድረው ሚለው ካሽ ኢዝ ጀስት ዘ ቲፕ ኦፍ ዘ አይስበርግ ይላል። አይስበርግ ማለት ውሃ ውስጥ ያለ ከውሃ በላይ የምትታይ ትንሽዬ በረዶ ማለት ነው። ወደ ውስጥ ሲገባ ትንሽየዋ ትታያለች እንጂ ከውስጥ በጣም ግዙፍ ተራራም ያክል በረዷል። ያቺ ብቅ አለች እንጂ ካሽ ኢኮኖሚ ላይ እንደ አይስበርግ ነው የምትታየው። ጠቅላላ ኢኮኖሚ የሚንቀሳቀሰው ከካሽ ውጭ ያለው ብር፣ ይሄ ብሮድመን የሚባለው ማለት ነው። ስለዚህ በዓለም ላይ ያለው ዘጠና ፐርሰንት የሚሆነው ዲጂታሊ እና ቁጥር ላይ ኮምፒውተር ላይ ሞባይል ውስጥ ያለ ቁጥር የተጻፈ ቁጥር ነው እንጂ ሪሉ ገንዘብ አይደለም የሚል አንድ ፈን ፋክት አለው። ሰባተኛው እንግዲህ በቆዩም ጊዜያቶች ላይ አንዳንድ ሀገራቶች ላይ ፒዛን የዋጋ ንረት መለኪያ አድርገው የሚጠቀሙባቸው ወቅቶች ነበር፣ የሚል አንድ ፈንፋክት አስቀምጧል። ለምሳሌ ዶሚኖ ፒዛ የሚባል አለ አሜሪካ ውስጥ ከ1960 ጀምሮ የሚዘጋጅ ፒዛ ነው። ስለዚህ የፒዛ ዋጋ መለወጥን እየተመለከቱ እንደ ዋጋ ንረት መለኪያ ይጠቀሙ ነበር በአንድ ወቅት፣ የሚል አንድ ፈንፋክት አቅርቧል። ምክንያቱም ፒዛው በብዙ ሀገራቶች ላይ ትልቅ ዴሊቨሪ ያለው ነው። ስለዚህ ይሄ ፒዛ እንዲመረት የስንዴ ዱቄት ያስፈልጋል፣ ቺዝ ያስፈልጋል፣ የሰራተኛ ጉዳይ አለ፣ የኪራይ ጉዳይ አለ፣ ዴሊቨር የሚደረግበት አለ፣ የኢነርጂ ወጪ አለ። ስለዚህ ፒዛው ጨመረ ማለት እነዚህ በሙሉ ጨምረዋል ተብሎ ነው የሚታስበው። ስለዚህ ፒዛው በጨመረው ልክ ዋጋ ንረቱ እዛ ኢኮኖሚ ላይ አለ በሚል ይሰላል የሚል አንድ ፈን ፋክት አስቀምጧል። ሰባተኛው እሱ ነው። ስምንተኛው በጣም ኢንተረስቲንግ ነው፣ የሚገርም ነው። በኢኮኖሚ የኖቤል ሽልማት የሚሰጠው ትክክለኛው የአልፍረድ ኖቤል ፍላጎት አይደለም የሚል ሀሳብ አቅርቧል። እንዳሁም አንዳንዴ ትክክለኛው ኖቤል አይደለም ይባላል በኢኮኖሚክስ የሚሰጠው። እንግዲህ ኖቤል የተጀመረው ብዙዎቻችሁ እንደምታውቁት አልፍሬድ ኖቤል ዳይናማይት ሰርቶ ነበረ። መቼ ነው ዳይናማይት የሰራው? በሺህ ስምንት መቶ ሰማ አንድ ላይ ዳይናማይት ማለት ምንድ ነው? የትልልቅ ድንጋዮችን የሚሰብረው ማለት ነው። እንደ ደመሚት ነው የሚባለው እንደሱ ነገር ግን እሱ ለኮንስትራክሽን ስራዎች ያገለግላል ብሎ የሰራው በኋላ ላይ ወደ ፈንጅነት የተለወጠው እሱ ነው ወደ ጦር መሳሪያነት ተለውጧልና በዚህ አልፍሬድ ኖቤል ይጸጸት ነበረ። ስለዚህ በ1895 ላይ ንዛዜ ጽፎ ነበር። ሀብቴ በዚህ ያፈራሁት ራብት ፓተንት አግኝቼበት የሰራሁት በጣም በርካታ ፓተንቶች ነበሩት። ፓተንት አውጥቼ የሰራሁበት ስራ ያገኛቸው ሽልማቶች ወደ ሽልማትነት ይለወጥልኝ። ምክንያቱም ካሰብኩት ውጪ ነው ጥቅም ላይ የዋለው ፈጠራ ብሎ እሱ ከሞተ ከአራት ዓመት በኋላ በ9 በ896 ነው የሞተው። በ901 ጀምሮ የኖቤል ሽልማቶች ይሰጣሉ። እሱ በጻፈው ስቴትመንት በምን በፊዚክስ፣ በኬሚስትሪ፣ በሕክምና፣ በጽሁፍ፣ በሰላም ሊትሬቸር በሚባለውና በሰላም ስለዚህ አምስቱ ነው ጽፎ ሄደው ነገር ግን በ9 በኋላ የኖቤል ሽልማት በኢኮኖሚክስ የሚሰጥ በ1969 በኋላ ምን ብሏል? የስዊድን ሴንትራል ባንክ ይሄ ብሔራዊ ባንክ የሚባለው የስዊድኑ ምን አሰበ? አይ በኢኮኖሚክስም የኖቤል ሽልማት መሰጠት አለበት። ስለዚህ ስድስተኛ ሆኖ ይግባ ተባለ። ከዛ በኋላ ለ56 ዓመታት ተሰጥቷል። ይሄ የኖቤል ሽልማት በኢኮኖሚክስ ዘርፍ ለ96 ሰዎችና ድርጅቶች የኖቤል ሽልማት ተሰጥቷል። ግን አልፍሬድ ኖቤል ኖቤል ይሰጥበት በስሜ ብሎ ስቴትመንት ንዛዜ ካስቀመጠበት ፊልድ መካከል አንዱ አይደለም የሚል አንድ ፈንፋክት አለን። ዘጠነኛው በጣም ይሄኛውን በጣም አስገራሚ ነው። እንግዲህ ኢጅፕት አንሸንት ሲቪላይዜሽን የሚባል አላለም፣ ብዙ አገራጆት እና የኢጅፕት በአንሸንት ዘመን መቼ ማለት ነው፣ የዛሬ 7 ሺህ ዓመት አካባቢ ላይ በጣም ከፍተኛ ውድ ተከፋይ የነበሩት ኢኮኖሚስቶች ናቸው ይላል። ቻጂፒቲ የመለሰውን ኤአይ የመለሰውን ነው የምነግራችሁ በዛን ጊዜ በጀትን ግብርን ንግድን ይመረው የነበሩ ሰዎች በጣም የሚከበሩና ትልቅ ክፍያ ሪዋርድ ያገኙ የነበሩ ናቸው የሚል ስለዚህ ከፍተኛ ፕሮፌሽናል ሆኖ ይከፈላቸው የነበረው በአንሸንት በኢጅፕት አንሸንት ሲቪላይዜሽን ወቅት ላይ ኢኮኖሚስቶች ናቸው የሚል አንድ ፈን ፋክት አለው አስረኛው አፍሪካን የሚመለከት ነው በጣም በሚያስገርም መልኩ አሁንም ድረስ በአፍሪካ አካባቢዎች አንዳንድ ቦታዎች ላይ ከብቶች የሀብት ምንጭና ከብቶች መገበያያ ገንዘብ ሆኖ ያገለግላሉ፣ የሚል አንድ ፈንፋክት አስቀምጧል። ምን ማለት ነው? ሰዎች አንድ በሬ ሰጥተው ሌላ ነገር መቀበል ማለት ነው። ወይም ደግሞ ሶስት በሬ ያለው ሰው እኮ ሀብታም ነው፣ አራት በሬ ያለው ሀብታም ነው። ስቲል ነው የሚለው እስካሁን ድረስ ከብቶችን መገበያ አድርጎ ባርተሪንግ እንደሚባለው ማለት በቃ በቃ መለወጥ፣ ግን ከብት ሰጥቶ ሌላ ነገር መግዛት አይነት አሁንም ድረስ ኤክስፒሪያንስ የሚደረግ ነው። ይህም ከኢኮኖሚክስ ስርዓቶች አንዱ ፈንፋክት ነው የሚል አቅርቧል። ለእናንተ ምናልባት ኢንተረስቲንግ ከሆነና የምትመለከቱት ብዬ ነው ያቀረብኩላችሁ። ግን ቻት ጂፒቲ ላይ ብዙ ነገሮችን መስራት ትችላላችሁ። እኔ ፈንፋክቶችን የኢኮኖሚክስ ላይ ንገሬ ስለሆነ የሰጠኝና ያቀረብኩላችሁ። ማንኛውም ማሰብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ላይ ልትልኩልኝ ትችላላችሁ። ቴሌግራም፣ ፌስቡክ ላይ ማለኝ። ለነበረን ቆይታ በምከልብ ከልብ አመሰግናለሁ። መልቀም ግን